ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? እኛ አለን አለን። ፋሚሊዎች እንግዲህ ቤተሰብ ዛሬ ባልተለመደ ሁኔታ መጥቻለሁ። እንዲህ እንዴት ነው አእምሮብኝ ብኛለ። እንግዲህ ቤተሰብ ዛሬ እንደዚህ አእምሮብኝ የምታዩኝ ከሌላው ቪዲዮ የተለየ አድርጌ እንደመጣ ያደረገኝ ወይም ደግሞ እንደዚህ ሆኜ እንድመጣ ያደረገችኝ አንድ እህት ናት። እህታችንም ሳውዲ አረቢያ ትኖራለች፣ መቅዲ ትባላለች እና መቅዲ ይህንን ነገር ስታደርግልኝ በነፂ በኩል ነው ያደረገችልኝ። እኔ ምንም አላውቅም፣ ነው ትላንትና ነው እንደዚህ እንደዚህ ተደውሎልኝ ምናምን እና ዕቃ አለ ምናምን ተብዬ ነው እና ይሄ ነገር የተደረገልኝ እና መቅዲዬን በጣም ቴንኪው አመሰግናለሁ ማለት ነው እወዳለሁ። በዚህ አጋጣሚ ማለት ነው እና መቅዲ ይሄንን ነገር ስታደርግልኝ፣ ወንድም ነበራት ወንድም ነበራት። ያው ወንድሟ ከአራት ዓመት በፊት ለስራ ወጥቶ እንዳላገኘችው አዲያም ደግሞ እስከ ዛሬ ድረስ የት ገባ የት ወጣ የማይባል አይነት ውስጥ ነው ያለው እና ታሜን ሳየው እሱን ያስታውሰኛል ብላ ነው እና እንደዚህ ያደረገችኝ እህታችንን ወንድምሽን በአካል በሕይወት እንዲያገናኝሽ ተስፋ አድርጋለሁ። ያገናኝሻልም ብዬ ጠብቃለሁ። እና ቤተሰብ ዛሬ እንግዲህ እንደዚህ አእምሮብኝ የተገኘሁት አንድን ሰው ላገኝ ነው። ሶሻል ሚዲያ ላይ ብዙ ጊዜ ላይ የምታውቋት ናት። ግን አንዳንድ ነገሮች የሆነ አላርም አይታችሁት ማለፍ የማችሉት ነገር ምናምን ሲሆንባችሁ ወደ ሰው ቤት ጎራ ትላላችሁ እና ነገርም ለማጣራት ሁላችንም የምናደርገው ነገር ነው። እና ቤተሰብ እኔ ዛሬ ከአዲስ ሰው ጋር ነው ቤቴ ላይ የምገኘው አዲስ ሰው ነው። በእርግጥ ለሶሻል ሚዲያ ሳይሆን እኔ ቤት ላይ ነው አዲስ የሆነው። ይህን ሰው ብዙ ዋጋ የከፈለ አይነት ሰው ነው። ብዙ ዋጋ ከፍላለች። ብዙ መስዋዕት የከፈለች ናት። ማለት በቃ ያለ እድሜዋ ብዙ ዋጋ ከፍላለች እና ያ ነገር ደግሞ እኔ በራሴ በኩል ምን ማድረግ አለብኝ ብዬ አስቤ አንድ ሰው ሲደረግለት ማድረግ አለበት፣ የተሻለ ነገር ለማግኘትም ማድረግ አለበት። እና እኔም የተሻለ ነገር ለእኔ መስሎኝ ታይቶኛል። የተሻለ ነገር ይሆናል ብዬ ያሰብኩት ነገር አለ እና ለእሷ ዛሬ የሆነ ምጠይቃት ነገር ይኖራል። እንደኔ በእኔ በኩል በጣም በቃ የሆነ አላርን ሰው ኃላፊነትን መሸከም ማለት ከባድ ነው። ኃላፊነትን ሲሸከም አንድ ሰው በጣም እንጃ ኃላፊነትን ተሸክሞ ያየው ሰው ብቻ ነው ይህ ስሜት ሊረዳው የሚችለው። አላርን ኃላፊነትን የተሸከመ ሰው ብቻ ነው ይህንን ነገር መረዳት የሚችለው እና ሰው ስለዚህ እችልድ በጣም ከልጅነቷ ኃላፊነት ተሸክማለች። ይሄ ኃላፊነቷን ደግሞ እኔ በራሴ በኩል የተሰማኝ ስሜት ነው። ስለሷ ምንም አላውቅም፣ ምን አይነት ስሜት ይሰማታል። ይሄን ነገር ልጠይቃት አስቤያለሁ እና ኃላፊነቷን ግማሽ በግማሹ እንድታካፍለኝ እኔ በቃ ማድረግ ያለብኝን ሊስትሮ ነው የምሰራው። በቃ ሊስትሮ እየሰራውም ኃላፊነቱን ሊሆን አለ ልካፈላት እፈልጋለሁ እና እሷን ደውዬ የምጠራት ይሆናል ትመጣለች። ቅርብ አካባቢ ናት እና ጥያቄ የማቀርብላት ይሆናል። ቤተሰብ አብረን ደግሞ የምናየው አይነት ይሆናል የሷን ምላሽ ማለት ነው።

ሰላም ነው። ያው የሆነ ነገር ለአውራሽ ፈልጌ ነበር። ምንድን ነው ታረኝታ በአካላ ፍቺ ላውራሽ። እሺ፣ ግን ምንድን ነው አይ በስልክ ከማውራሽ በአካላ ፍቺ ባውራሽ ደስ ይለኛል። ምክንያቱም ስልክ ላይ መግባባትም አለ አለመግባባትም አለ፣ አይደል እንዴ? አዎ ሽ በአካል ደግሞ ተገናኝተሽ ስታወሪ ባትግባሚም እንኳን የሆነ እንትን ላይ ትዳርስ ያለሽ ማለት ነው። እና ለዛ ነው በአካል አግኝቼ ላውራሽ የፈለግኩት። እሺ ችግር የለውም። እዚህ እንትኑ አካባቢ ነኝ፣ ሴራ ነው አካባቢ። በቃ እና ቤተሰብ እንግዲህ ስሜቱ ከባድ ነው። በእኔም ተቃቁም የተጋፍጭ ማውራበትን አቅም ይስጠኝ እሷንም ደግሞ ይሆናል ብላ ምትራራበትን ልብ ይስጥልኝ ብዬ ማለት እፈልጋለሁ፣ ማለት ነው። ቤተሰብ እና መቅዲን ቴንኪዩ፣ ቴንኪዩ አመሰግናለሁ በሉልኝ፣ በዚሁ አበረታቱልኝ። መቅዲዬ እዛ ሰው ሀገር ናት። ሰው ሀገር ያለ ሰው ደግሞ ለሰው ያስባል። በጣም አመሰግናለሁ ማለት እወዳለሁ። እና ቤተሰብ እንግዲህ እህታችን እንደዚህ አድምቃኛለች። እሷን በሰው ሀገር ላይ ለፍተሽ ለሀገርሽ ያብቃሽ፣ ለሀገርሽ በቅተሽ ያሰብሽውን ነገር የምታሳኪበት እድል እድሜ ይስጥሽ ማለት እወዳለሁ። እንግዲህ መቅዲን በጣም አመሰግናለሁ። ሳላደንቅሽ አላልፍም። ማለት ወዳለው። ቤተሰብ እንግዲህ ቤተሰብ እንደምትመለከቱት የምንጠብቀው እንግዳ መጥቷል፣ መጥቷል ማለት ነው። ባለ ካሜራ በቃ አይደለም፣ አይደለም አይ ችግር የለም ካሜራ ላ ነበ ዝም ብሎ በቃ የሆነ ትንሽ ማውራሽ ነገር ስላለ ካሜራ ላይ አድርጌ በአውራሽ ይሻላል ብዬ ነው ችግር የለም ሰላም ችግር የለም እንዴት ናችሁ? ደና ናቸው የታሜ ቤተሰቦች እንግዲህ ታሜ ደና ነው እንደምታዩት ዛሬ አምሮብኛል አምሮባል ምን ተገኝቶ ነው ደግሞ ቆይ ወይኔ ደግሞ በእናትሽ እንደዚህ እንዲያምርብኝ አርጋ የተዎችን አንድ እህታችን ናት እቺ። ደግሞ እህታችን ስሟ እንዳጋጣሚ ልክ እንዳንቺው መቅዲ ትባላለች ማለት ነው። እና ምትኖረው ሳውድ አረቢያ ነው፣ ሰው ሀገር ላይ ነው ምትኖረው። ወንድሚን ትመስልብኛለ ብላ ብዙ ብዙ ነው ታሪኩ። እና እንደዛ እንደዚህ እንዲያምርብኝ አድርጋኛለች። ለአንቺ ሰው ሀገር ላይ ሰርተሽ ለሀገርሽ ያብቃሽ ማለት ወዳለሁ እህቴ፣ በሰላም ወደ ሀገርሽ ግቢልኝ ማለት ወዳለሁ በዚሁ ማለት ነው። እና መቅዲዬ፣ ወደ ዋናው ሀሳብ ስንገባ የሆነ ነገር ላውራሽ ነው የጠራውስ። እሱም ምን መሰለሽ አንቺ በልጅነት የሆነ ላርክ በቃ ኖርማል፣ ስለ ልጁ ሰምቻለሁ በእርግጥ ስለአንቺ ብዙ ላላቅ እችላለሁ በማቅሽ ያህል፣ ግን በጣም ታታሪ ጎበዝ አይነት ሰው ነሽ። በልጅነት የማይገባሽ ነው ማለት በቃ የሆነ ለሰው ማድረግ ያለብሽን ነገር እያደረግሽ ዋጋ እየከፈልሽ መስዋዕት እየከፈልሽ ነው ያለሽ እና መቅዲዬ፣ ይህን ነገር ስልሽ አንቺ አቺም አሊያም ደግሞ እንትን ማለት አይደለም ልጅ

ላንቺም አለ አይደል ከዚህ አዲስ አበባ ማለትና እዚህ ተጀራራይ ሆኖ እንትን ማለት ያው ስሜቱን ታውቂያለሽ። እና እንደናት ሆነሽ ተንከባክበሽ እዚህ ስላደረስሽ ይኸው እኔ ደግሞ በራሴ በኩል ማድረግ ያለብኝ አይነት ስሜት እየተሰማኝ ነው። አይ ታሜ፣ ማለት እኔ ያልተረዳኸኝ ነገር አለ ማለት እኔ ሲጀምር ስለዚህ ጉዳይ ታወራኛለህ ብዬ አልጠበኩም ነበረ። ምክንያቱም ያው እስከዛሬ ድረስ ስላላወራኸኝ ታወራኛለህ ብዬ አልጠበኩም ነበር ግን ማለት እንደዚህ ስላልከኝ የምር አመሰግናለሁ። የሚያስብልኝ ሰው እንዳለም ይሆናል አደለም? አንዳንድ ሰዎች ሚያስብልኝ የሚያስቡ ሰዎች እንዳሉ አሳይተኛል። ማለት አሁን እኔ ከአዲስ አበባ ልጁን አምጪው ብትለኝ በዚህ ሰዓት ማምጣት አልችልም። እና ደግሞ ቢመጣም ማለት አሁንም ድጋሚ ሰው ማስቸገር ለምን ማምጣት አልፈልግም። አሁን ኖርማል እዛ ራሱ ሰው እያስቸገራለን አለ። አዲስ አበባ አስቢው። አዲስ አበባ ማለት አንቺ ለአንድ ጥቂት ለሰላሳ ደቂቃ እንኳን የምሬ ነው፣ ለሰላሳ ደቂቃ እንኳን ቁጭ ብትይ ይሆናል አይደል? በጣም ከባድ ኬስ ውስጥ ነው። ምግብ ለሰላሳ ደቂቃ እና እሱ ደግሞ ያለው ሰው ጋር ነው። አዎ ሰው ጋር ነው። ግን ይሆልን እኔ አሁን ለምሳሌ እኔ በጣም ብዙ ነገሮችን አይቻለሁ። በቃ እኔ እንዲህ እንዲህ ሆኛለሁ፣ እንደዚህ ሆኛለሁ። በዚህ ሰዓት ይቅርታ አድርጉልኝም ማለትም ደክሞኛል፣ የምሬ ነው ምልክ እና አሁን ድጋሚ ያሉ ነገር አድርጌ ያሉ ተሰድቤ ብዙ ብዙ ነገር ተብዬ የወሰድኩት እንዴ አንድ ማለት ነው። ይኸውልሽ በመልካም ነገር የሰው ልጅ ይሰደባል። መልካም ስታረጊ ሰዎች የሆነ አለ አይደል የሚያስቡሽ በሌላ አይነት መንገድ ነው። እና አንቺ አሁን ለሰዎች መጨነቅ የለብሽም። ገብቶሻል አይደል? በእርግጥ ከሰው የሆነ ያል አስፈላጊ አይነት ነገር ማየት መስማት በጣም ይከብዳል። ስሜት ይሽል ሊጎዳም ይችላል ይችላል። ይሄ ደግሞ እኔ ጠንቅቄ አውቀዋለሁ። በዛ በቃ እኔ ደግሞ አሁን አንተንም ማስቸገር አልፈልግም። ልልቅ ነው ማለት እኔ እረጋሻለሁ። አሁን አንቺ ሰው ያስቸገርሽ እየመሰለስ ነው። አይደለም እየመሰለኝ ሳይሆን፣ አሁን ለምሳሌ እኔ ዛው ያ ሁሉ ነገር አድርጌ ከሙ ማለት ይቅርታ አድርግልኝ። እኔ እዚህ ቢመጣ እኔ ጋር መሆን ይችላል። ገብቶሀል ማለት ሰውን ማስቸገር አልፈልግም። ስለ እኔ እዚህ እኔ ለእሷ አላንስም የምር እኔ ስነግርኝ የፈለኩትን ነገር ሰርቼ አፈር ድቤ በልቼ እሱን ማሳደግ አያቅተኝም፣ ግን በቃ ከዚህ ደግሞ ለወደፊቱም ለሱም ጥሩ የሚሆነው እዚህ ቢሆን ሳይሆን አሁን ሊያድግ ይችላል። እኔ እንደፈለግኩኝ ብዙ ነገር አድርጌ ላሳድገው ይችላለሁ እኮ፣ ግን ወደፊት ነው እኔ ያሳስበኝ እና የመጣበትን መንገድ ባባዬ የመጣበት መንገድ እኔ ብቻ ነው የማውቀው። ማንም ሚዲያ ላይ የሚታወቅ ነገር የለም ምክንያቱም መናገር ስለማልፈልግ ማለት ያን ነገር ብናገር ሊታዘንልኝ ወይ የሆነ ነገር ሊደረግ ይችላል። ግን አልፈልግም። ማለት የሆነ ነገር አውጥቼ እኔ እንዲታዘንልኝ አልፈልግም። እኔ እውነቱን ማቆ እውነት አያለሁ። እሺ፣ ቆይ አንቺ ሰው ስለሆንሽ፣ አረ፣ ለልጅ ያዘንሽው ለባባ ያዘንሽው ሰው ስለሆንሽ፣ አረ ሰው ደግሞ ለአንቺ የማያዝንበት ምክንያት ምን ምክንያት ቢኖረው ለአንቺ የማያዝ፣ እኔ እኮ ይኸውልሽ፣ ልንገርሽ እኔ አሁን ለግጃሪ ኖሮ ላይ እየኖርኩ ነው ማለት አይደለም። ገብቶሻል? አረ ታውቂያለሽ። የምሰራውን ስራ በጥቂቱ እራሱ ታውቂያለሽ። ያን ስራ እየሰራሁ እኔ ሌላ ሰው አናኖራለሁ ማለት ከባድ ነው ለእኔ ማለት ነው። ግን ሰው ስለሆንኩ ሰውኛ ማሰብ ስላለብኝ እንደ ሰው ማሰብ ስላለብኝ አንቺ እያደረግሽው ያለሽው ነገር በሴትነትስ እ በልጅነትስ እኔ ደግሞ ማድረግ እንዳለብኝ ስሜት እየነገረኝ ነው ለራሴ ማለት ነው። እሺ እኔ ደግሞ እንደዛ ማድረግ አልችልም። እኔ ከአንተ ጋር መጨቃጨቅ አልፈልግም ማርያምን ምክንያቱም እኔ እናንተ የሚያጨቃጭቀን ነገርም የለም ምክንያቱም ጥሩ ነገር ነው። እንደዚህ አክብረክ ነው እያወራከኝ ያለው። በቃ ማለት እንደዚህ አክብሮ አውርቶኝ የሚያውቅ ሰው ያለም እስከዛሬ ድረስ የምሬ ነው። ቤተሰቦች እና በጣም አመሰግናለሁ ለዛ። እኔ በውስጤ ያለውን እኔ ነኝ የማውቀው። ማንም ምንም ቢለኝ በዚህ ሰዓት እኔ ደንታ አይሰጠኝም፣ ምክንያቱም እኔ የማውቀው እውነቱ ያለው እኔ ጋር ነው። እግዚአብሔር ደግሞ ማለት እውነት ተደብቆ አይቀርም፣ እውነቱ ይወጣል። የሆነ ሰዓት ነው ያንን ጊዜ ነው የምጠብቀው። ነው መውጣት ካለበት ይወጣል። እሺ፣ ያ ጊዜ እስኪመጣ ድረስ መቅዲ፣ ያ ጊዜ እስኪመጣ ድረስ ብቻ ሲመታሸት አለብሽ። ሰው የለም ሀገሩ ላይ ሰው የለም። ሀገሩ አለ ብዙ ሰዎች እኮ አሉ። ግን ይሻላል፣ ሌላ ሰው ከሚጨምር እኔ ብቻዬን የሆንኩትን ነገር በሆን ይሻላል። በቃ ሌላ ሰው በተጨመረ ቁጥር መዘዙ እየበዛብኝ ነው። ነገሩን ማስተካከላለሁ ብዬ የጀመርኩት ነገር ሌላ ነገር ነው ጠምጠሞ ይዞብኝ እየመጣ ያለው ስለዚህ ነገሩን እኔ ደግሞ ቀስ በቀስ መተው ነው የሚሻለው። አይደለም ዝም ብሎ ሁሉንም ነገር ዋጥ አድርጎ ችሎ እቃ እኔ እንደዛ ስለሆነ የተማርኩትኝ ዝም ብዬ ነገሩ በሚወጣበት ሰዓት ይውጣ በቃ፣ ገብቷላ፣ ተሙኔ አንተን ማለት ለማስደበር ፈልጊ ምናምን አደለም የምሬኝ፣ እንዲደብርም አልፈልግም። ግን እዚህ ቢመጣ ኔ ለልጁ ኔ እንደማላንስ ታውቃለህ። የትም ቦታ ገብቼ ምንም ሰርቼ ልጁን ማስተማርም ሆነ ማብላት ቁርስ፣ ምሳ፣ ራት ማብላት አያቅተኝም። እኔ እኮ ያቅትሻል ምናምን አሁን የለ አንቺ አንቺ አሁን የለ የሆነ እኔ እንዳስበው አእምሮ ላይ አሁን እንዳስበው ያደረግሽ ነገር አለ። ምን መሰለሽ ሰው ማስቸገር አልፈልግም እና እኔ ብቻዬን መስዋዕት መክፈል አለብኝ አይነት አይነት ስሜት ነው እያሳየሽ ያለሽው። አይደለም እኔ ተቸግሬ እኔ የሆነ ነገር ሆኜ የሆነ ሰውም መቶ እንትን እንዲህ ስለማልፈልግ ነው። እኔ በመጥፎ እንድትረዳው አልፈልግም ሲጀመር በቀን በመጥፎ እንዳትረዳው እኔ እኔ የሆነ ነገር ሆኛለሁ እና አንተ መጥተህ ከኔ ጋር እንድትታሽ አልፈልግም። የሆነ ሰው መቶ ከኔ ጋር አፈርድሜ እንዲበላ አልፈልግም። ምክንያቱም እኔ ማድረግ የምችል ከሆነ ያን ነገር እኔ ማንንም ሰው ማስቸገር አልፈልግም በዚህ ሰዓት ላይ። ይኸውልሽ አንድ ነገር ያልተረዳሽው ነገር አለ። ምን መሰለሽ አንቺ ልክ አፈርድሜ እንደበላሽው የሆነ ነገ አድጎ የሆነ አለ አይደል ገብቶሻል። ነገ አድጎ የሆነ ደረጃ ላይ ይደርሳል። ይሄ ልጅ የምትይው አይነት ልጅ ነው አይደል አይደል? ትልቅ ደረጃ እንዲደርስ ትፈልጊያለሽ አይደል? ለዛም ነው በቃ እዚህ እንዲሆን ያልፈለኩት። እዚህ ቢሆንና እዛ ቢሆን ልዩነቱን እኔ ነኝ የማውቀው ተሞኝ። በቃ ልዩነቱን በደንብ አድርጌ ስለማውቅ ነው፣ ምክንያቱም አመጣጡን የማውቀው እኔ ነኝ ብያለሁ። አሁን ምን መሰለሽ፣ እውነቱን ለመናገር አብርሽ አሁን ባለትዳር ነው። ገብቶሻል። የልጅ አባት ነው በዛ ላይ በዛ ላይ ብዙ ብዙ እንትኖች አሉ። አብሬሽ በነገራችን ላይ ይሄ ነገር አያቅተውም። ስለማያቅተውም ነው ማለት ሰው፣ እየተረዳኛል። ያልሆነው ልጅ አለው። አዎ ልጅ አለው። እሺ፣ ለዚህ ልጅ ለዚህ ልጅ ዋጋ መክፈል ያለበት አብሬሽ ብቻ ነው ወይ? ለምን እኛ የለንም ወይ? ምንም ልትረዳኝ አልቻልኩም። በቃ አሁን መሄድ አለብኝ። ምክንያቱም ቤትም ስራ ጥዬ ነው የመጣሁት። ከቻልክ ደግሞ እባክህን በቃ አብሬሽን ስለ ልጅ ጉዳይ እንዳትሰራው፣ በሌላ ጉዳይ ማውራት ትችላለህ። እኔ እቃ ጥዬ ነው የመጣሁት ስራ። እደውልልሻለሁ፣ እንዳልከፋሽ ተስፋ እና ቤተሰብ ይሄን ይመስላል። መቅዲ ብዙ ዋጋ የከፈለች ልጅ ናት ማለት በቃ በሴትነት የሆነ እንትን ስትል ትንሽ እንትን አለኝ ገብቶቻል አይደል የራሴን አላፍትና መውጣት አይነት ስሜት ተሰማኝ ለዛ ነው አብሬሽን ደግሞ በአካል አግኝቼ ላውራው እፈልጋለሁ በአካል አግኝቼው አውራዋለሁ ስለ ባባ እጠይቀዋለሁ መጠየቅ ስላለብኝ ሰው ስለሆንኩ አብሬሽ ብቻ ነው እንደዚህ ልጅ አላፍትና መውሰድ ያለበት እና እጠይቀዋለሁ አብሬሽ የሚሰጠኝ ነገር ከሆነ እድሉን ከሰጠኝ ልጁ ከኔ ጋር እንዲኖር፣ እድሉን ደግሞ ካልሰጠኝ ክሷ አንድ በት የምንሰማ ይሆናል። መልካም መልካም ጊዜ ይሁንላችሁ።